ብልህነትን ግን ሳላደንቀው አላልፍም ማለት ነው። ኤፍራታ እንዳትነቃበት እሷን እንግዲህ ወደ መገናኛ ቀጥሯት እሱ ወደ ቤት ነበረ የተመለሰው። ማህሌት በገዛ እጇ እና እግሯ እየተንደረደረች ወደ ብሩክ ቤት ሄዳለት ነበረ። ያው ማህሌትን ለመያዝ ነገሮች አልከበዱትም። በገዛ እግሯ ቤት ውስጥ ገብታለች ማለት ነው። ከዚህ ቀደም እንግዲህ ዳጣን ስታሰቃያት የነበረችው ማህሌት ዝና ይዟት ዳጣዬም፣ እንግዲህ የምስ ምንድን ጥፍሯን ለመንቀል የምስማር መንቀያ ይዛ መታ ነበረ። ፊንሳ ማለት ነው። ያው ማህሌትም ተይ ዝና ይገልሻል፣ ነገ ደግሞ እኔም አገኝሻለሁ እያለቻት ትገኛለች ማለት ነው እና ግን ፊንሳውን ካየች በኋላ ጥፍሯ እንዳይነቀልባት ሁሉንም ነገር እናገራለሁ መድብል እያለች ተጣርታለች። የመሀሌት ትቅሌት በዚህ ልክ መውጣቱ በጣም ነው ደስ ያለኝ ማለት ነው። ዝና ለምንድን ነው የፈራው? ኤፍራታ ሄዳ እንድታያትና አለበለዚያ ደግሞ እኔው ይሄዳለሁኝ መሀሌት እዛ ተሄደች ተያዟት፣ ሁሉንም ነገር ትናገርና ታጋለጠኛለች እያለ ፈርቷል። ለማንም እንዳትናገሪ ትንፍሽ እንዳትይ ብሏል ነበር። የነፍስ ጉዳይ ስለሆነ ሁሉንም ዘርግፋ ስለ ዝና ወንጀል ተናግራለች። ወይዘሮ መሀሌት ተንኮለኛዋና የምሳሌ የእንጀራናት ማለት ነው። እንግዲህ ቅድስት ደግሞ ዛሬ የተሰጣት ካራክተር ተረት ብቻ ለምሳሌ ማንበብ ሆኗል ማለት ነው። እንግዲህ ተረቱ ከመሀሌት ጋር የተያያዘ ነው። እበላለው ብላ መታ እንግዲህ፣ መበላቷ በጣም ነው የሚገርመውና ትምህርት ሰጪ ተረት ነው ለምሳሌ እያነበበችላት። ሰላም ውድ ተመልካቾቼ እንዴት አላችሁ? ሰላማችሁ ይብዛ፣ ለቤት አዲስ ይሆናችሁ፣ ሰብስክራይብ፣ ላይክ እያረጋችሁ ቤተሰብ ይሁኑ። ለነባሮች መታችሁ በቅነት ስለምታበረታትኝ ከልብ አመሰግናለሁ። ፈጣሪ አምላክ ያክብርልኝ ሀገራችን ኢትዮጵያን ሰላሟን ያብዛ ወጥቶ ከምቅረት ከድንገተኛ ሞት ከአስመሳይ ሰዎች ይሰውረን የሰውራቸው እያልኩኝ የምሳሌ ድራማ እንግዲህ ዛሬ በጣም ለየት ባለ ሁኔታ ነው የመጣው። ያው መድብል ማህሌትን ለመያዝ ብዙም አልደከመም። እሷም ክሱም መስርችና ሂጅና ብሩክ የለም ወረቀቱን ስጪ በዛውም ደግሞ ምሳሌን እንዴት አድርገሽ ማጥቃትን መግደልም እንደምትች በዛው ሰልለሽ ነይ ብሎ ዝና በላካት መሰረት መሐሌትም እየተንደረደረች ብሩክ ቤት ገብታ ነበረ። መድብልም ለቅድስቴ ደውሎላት መሐሌት እየመጣች ነው እና በሩን ክፈች ብሏል ነበር ማለት ነው። በጣም ነው የሚገርመው። ቅድስት በጣም ደንግጣ ነበረ። እንደውም እሱ አግቷት ይዘዋት የመጣ ነበር የመሰላት ቅድስት በጣም ተርበት ተርበትብታለች። ሆኖም ግን ቤት ስትገባ ባሌን የታረገሽዋል እያለች ነበረ ጥያቄዋ። ልክ ብሩክን ወዳው ምሳ ማናት ቅድስቴ የቀማቻት አስመስላ ነበር ስትናገር የነበረውና ከኋላዋ መጥተው እንግዲህ ይዟታል። ምን እንደተፈጠረ ለራሷም ግራ ገብቷት አላውቅም እያለች ነበረ ስለ ብሩክ መጨረሻ ላይ ግን ሁሉንም ነገር ዘርዝራለች ማለት ነው። ዝና ወንጀል እንደሚሰራ እና ከዚህ ቀደም ደግሞ ቤቱ ብሩክ እሱ ባመጣው ደላሎች ቢሸጥም በእጃ ዙር ግን እነኛ ሰዎቹ የዝና ነበሩ ቤቱ እንዳይሸጥና በአደንዛዥ እጽ ወደ ታይላንድ ይዞ እንዲሄድ ብሩን እንዲሰጡት አድርጎ ዝና ነው ይህን ነገር ያመቻቸው። ስለዚህ ብሩክ በአሁን ሰዓት ትልቅ ወንጀል ውስጥ ያስገባው ዝና እንደሆነ መድብል ሁሉንም ከመሀሌት አፍ ሰምቶታል ማለት ነው። በዚህ መሀል ዝና በጣም እየተጨነቀ ነበረ። የመሀሌት መጥፋት ሳይሆን ያስጨነቀው የእሱ ምስጢር የሚሰራውን ነገር በሙሉ ስለነገራት መሀሌት እንዳትናገር ፍራቻ ነበረው። ሆኖም ግን መሀሌት ለመድብል ሁሉንም ነገር ተናግራለች። በዛን ሰዓት እሱም እንግዲህ ዝና ደጋግሞ ለኤፍራታ ስልክ በመደወል ቶሎ ብለሽ እዛ ሄደሽ ነገሮችን አጣሪ፣ ማህሌት ተተያዘች ሁሉንም ትናገራለች ነበር ያለው ዝና ማለት ነው። እና ታልሆነ ለፖሊስ ላመልክት እንዴ ነበር ያለችው ኤፍራታ መልስ። ፖሊስ ሲባል እንግዲህ ዝና፣ ይሄንን ቆሻሻ አስተሳሰብሽን ከጭንቅላት ውስጥ አውጪ፣ ፖሊስ የሚባል ጋር መሄድ የለም እኔ ያለሁኝ አይደል እንዴ? አበበ ወደ ምሳው ልጅ እያለ እንግዲህ ፉከራውን ቀጥሎ ነበረ። በጣም ነው የሚያሳዝነው። ማሀሌት እንግዲህ ከትዳርሽ ብሩክን አልፈልገውም፣ በሽተኛ ልጁን ይዞ ገደል ግባ ስቲ ራስሽ እንግዲህ በቆፈርሽ ጉርጓድ ውስጥ ራስሽ እየገባሽ ትገኛለሽ ማለት ነው። ስለ ቤቱ አለመሸጥ ሁሉንም ነገር ዝና ነግሯታል። ይሄንንም እንግዲህ የምታረገው ዝና ቤት ይገዛልኛል ብላ ነው ማህሌት እና በጣም ነው እኮ የሚገርመው በእውነት ብቻ። በአሁኑ ሰዓት የመሐሌት ቅጣቷ ከዚህ በላይ ይገባታል ማለት ነው። ቢያንስ ብሩክ እስከሚገኝና ዝና በእጃቸው እስከሚገባ መሐሌት መለቀቅ የለባትም ብዬ ነው የማስበው። እህቷ ኤፍራታ እንዳትነቃ ደግሞ መድብል የሰራው ሲስተም በጣም ተመችቶኛል። እውነቴን ነው ተመችቶኛል። ዝናን እንደምትፈሪው እኔ ደግሞ ከሱ የባስኩኝ ጭራቅ ነኝ ብሏታል ፍ ማሀሌት፣ ስለ መድብል ጠንቅቃ ታውቃለች ማለት ነው፣ በጣም ሀይለኛ እንደሆነና ከዝናም እንደሚበልጥ ዝና ግን ምንም አያመጣ። እኔ ስለ ሰባት ሰው እበቃለሁ ሲል ነበረ። ያው አንድ ቀን አፈርድሜ እንዳስበላው አይተናል። ድራማ ቢሆንም ግን ማሀሌት፣ ትልቅ ስህተት እየሰራሽ ትገኛለሽ። ትዳርሽም በገዛጅሽ አፍርተሽ እንግዲህ መቼም እዚህ ምድር ላይ ትዳር ይዛችሁ ስትኖሩ ልጅ ይመጣል። ያ ልጅ ደግሞ እንግዲህ መታመም አለ። እንግዲህ ስትታመሙ ደግሞ ያፈራችሁትን ንብረት ሸጣችሁ ለመታከም ለመጠቀም እንጂ አይን አይኑን እንደ ፎቶ አልበም እየታየ እንዲቀመጥ አይደለም። ይሄ ደግሞ ምርጫ አይደለም ያለችው ማህሌት። ጎዳና ለጎዳና እየተንከራተተች እንግዲህ ለሚጣልላት ጥቅማጥቅም እንደውሻ እሷን አግኝታ ከዝና ጋር ብትሰራ በአሁን ሰዓት በመድብል እጅ ውስጥ ገብተሻል ማለት ነው። እሰይ ሲያንስሽ ነው። እንደው ዳጣዬ፣ እንደ ጥፍሯን ጥፍሯን ነበረ መንቀል የነበረብሽ። ሆኖም ግን ለበቀል አይደለም ያመጣናት፣ ግን ስለ ወንድማችን መረጃ እንድትሰጠን ነው እያለ ይገኛል። ሞገስም ሞገስ እንግዲህ ዝና እንትና ማህሌት ጋር አልቀረበም። ማህሌ ጭራሽ እራሷ ስትማግጥ የነበረችው በባሏ አል